እዚህ ጋር ደግሞ ሌላ ትኩሳት። ጌታቸው ረዳ ወልቃይት ላይ የሳቡት ምላጭ እያነጋገረ ባለበት ቅጽበት በወልቃይት ግዙፍ ኃይል ተመርቋል። እነ ኮሎኔል ደመቀ የተከዘ ዘብ ያሉትን ኃይል አሁንም እያሰለጠኑ ሲሆን ለዚህ ሰራዊትም አዲስ ስምሪት ተሰጡታል። ወልቃይት ላይ አዲስ ሰራዊት ተመርቆ ወደ ስምሪ ሲገባ ጎጃም ላይ በርካታ መሳሪያ በመከላከያ መማረኩ ተሰምቷል። የፋኖ ኃይሎች ዛሬ ማለዳ በደብረ ታቦር ኦፕሬሽን ፈጽመናል ሲሉ ጄኔራል መሐመድ ተሰማ የሚመሩት የምስራቅ ዕዝ በጎጃም በርካታ ስፍራዎች የማረካቸውን መሳሪያዎች ይፋ አድርጓል። የክልሉ ትምህርት ትምህርት ቢሮ በበኩሉ ጦርነቱ በዚህ ከቀጠለ የአማራ እናት ወደ ዩኒቨርሲቲ የምትለካው ተማሪ አይኖርም ሲል አስጠንቅቋል። በቀዳሚነት ትሰሙታላችሁ። በሌላ መረጃችን ወልቃይት ላይ ትኩሳቱ ግሏል። ማንኛውንም የአማራ ማንነት የሚገዳደር የወልቃይት ጠገዴን ህዝብ ነጻነቱን የሚነካም ወይንም መሬቱን ለመውረር የሚሞክር ኃይል ለመመከት ዝግጁ ሆነዋል የተባሉ የተከዜ ዘብ አባላት ስምሪት ተሰጥቷቸዋል። ለህክምና ከሀገር ውጭ ያሉት ጌታቸው ረዳ በበኩላቸው ወልቃይት ላይ ህዋት ያሴረውን ጉድ አደባባይ ዘርግፈው ተከስተዋል። ዝርዝሩን እናስደምጣችኋለን። ሰራዊቱ ወደ ትግራይ ክልል ሊሰማራ መሆኑ ሲሰማ የጀኔራሎቹ ሹምሽር ደግሞ ቀልብ ስቧል። አዲስ የጊዜው አስተዳደር አወቃቀር ይፋ የተደረገም ሲሆን ጀኔራል ተክላይ አሸብር ወዲ አሸብር ወደ ስልጣን እንዲመጡ መደረጉም እየተሰማ ነው። ጀኔራል ተክላይ አሸብር ወይንም በቅጽል ስማቸው ወዲ አሸብር ታደሰ ወረደን ሊተኩ እንደሆነና የኢትዮጵያ ፌዴራል ኃይልም በቀናት ውስጥ ወደ ትግራይ እንደሚገባ መረጃዎች እየወጡ ነው። እንመለስበታለን። ዶናልድ ትራምፕ እጅግ በጣም መበሳጨታቸውን ተናገሩ። ከሳምንታት በፊት ዘለንስኪን የስድብ ማጥፋት ያዘነቡባቸውና ፑቲንን ሲያወድሱ የተደመጡት ትራምፕ ዛሬ ደግሞ ፑቲን ላይ ሲዝቱ ተደምጠዋል። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁ። ከአንድ አፍታ ላአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በወልቃይት ነው ኮሎኔል ደመቀ ዘውዱ ያሰለጠኑትን የተከዜ ዘብ አዲስ ምሪት ሲሰጠው፣ ጌታቸው ረዳ ደግሞ ስለ ወልቃይት ሚስጥር አውጥተው ተከስተዋል። ወልቃይትን ከህወሓት ታጣቂዎች እንዲጠብቅ የተቋቋመው የተከዜ ዘብ ትናንት ደግሞ ተጨማሪ ኃይል አሰልጥኖ ጡንቻይን እያፈረጠምኩ ነው ብለዋል። የተከዜ ዘብ አባላት ማንኛውንም የአማራን ማንነት የሚገዳደር የወልቃየት ጠገዴን ህዝብ ነጻነቱን የሚነካው ወይንም መሬቱን ለመውረር የሚሞክር ኃይል ለመመከት ዝግጁ ሆነዋል የሚል ጉድነው ነው የተሰማውም። በወልቃየት ከዕለት ዕለት ውጥረቶች እያየሉ ሲሆን በተለይም የትግራይ ሰራዊት ለደብረ ጽዮን ቡድን እንደሚወግን ይፋ ካደረገ በኋላም ነገሮች ካይን ቅጽበት እየተቀያየሩ ነው። እነ ኮሎኔል ደመቀ ወልቃየትን ከህወሓት ታጣቂዎች ለመጠበቅ በሚል ያደራጁትን ኃይልንም ከጊዜ ወደ ጊዜ ይበልጥ አቅሙን እያፈረጠመ ነው ተብለዋል። በትናንትና ዕለትም ተጨማሪ የተከዜ የዘብ አባላት ተመርቀዋል ሲል ነው የወልቃየት አመራሮች ይፋ አድርገዋል። ተከዜ ዘብ አባላት ማንኛውንም የአማራን ማንነት የሚገዳደር የወልቃይት ጠገዴን ህዝብ ነጻነቱን የሚነካ ወይም መሬቱን ለመውረር የሚሞክር ኃይል ለመመከት ዝግጁ ሆነዋል የሚል ጉድናው እየተሰማው በወልቃይት ጠገዴ ሰቲት ሁመራ ዞን በቤተ ሞሎ ከተማ የተከዜ ዘብ የተባሉ ታጣቂዎች መመረቃቸው ተነግረዋል። ይህ ክስተት የአማራ ማንነትን መብት ለማስከበር የሚደረግ ዝግጅት አካል ነው ያሉት የአካባቢው አመራሮች፣ የተከዜ ዘብ አባላት ማንኛውንም የአማራ ማንነትን የሚገዳደር የወልቃይት ጠገዴን ህዝብ ነጻነቱን የሚነካ ወይንም መሬቱን ተወራሪ የሚሞክር ኃይል ለመመከት ዝግጁ ናቸው ሲሉም ተናግረዋል። እነ ኮሎኔል ደመቀ የተከዜ ዘብ ነው ያሉትን ኃይል በእንዲህ መልኩ እያደራጁና እያሰለጠኑ ባለበት ወቅት ታዲያም ለሕክምና ከሀገር ውጭ ያሉት ጌታቸው ረዳ ስለ ወልቃይት ሚስጥር አውጥተው ተከስተዋል። ጌታቸው ለትግራይ ህዝብ በትግረኛ ያስተላለፉት መልእክት ስልጣን ስለቀማቸው ደብረ ጽዮን ገብረ ሚካኤል ቡድን ህወሓት ያልተጠበቁ ሚስጥሮችን አውጥተዋል። ጌታቸው በትግረኛ ባሰራጩት መልእክት ላይ ካወጧቸው ሚስጥሮች መካከል ህወሓት ወልቃይትን በተመለከተ ያለውን እውነታ ፍላጎት አንዱ ነው ጌታቸው በጉ ጉዳዩ ላይ የትግራይ እውነቱን ይወቀው ብለው ባሰራጩት መልእክት ህዋት ወልቃይትን የሚፈልገው መሬቱን እንጂ ሰውን አይደለም ብለዋል። ጌታቸው ህዋት ከወልቃይት የሚፈልገው የወልቃይትን የሰሊጥ መሬት ብቻ ነው ማለታቸው ከትግራይ ፖለቲካ ኃይሎች በኩል ያልታለመ አመለካከት ሆኖ ብቅ ብሏል። ህወት ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ሲቃይ ላይ የሚገኝ ህዝብ አይታወቅም ሲሉ ጌታቸው ስለወልቃይት የተለየ ሐሳብ ይዘው ብቅ ብለዋል። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ብለዋል። ፓርቲያቸው ህወሓትን በመሬት ወረራና በስልጣን ጥም በአደባባይ የወነጀሉት ጌታቸው የትግራይ ወጣት እንዲታገለው ጥሪ አቅርበዋል። ጌታቸው በህወሓት ላይ ህዝባዊ ተቃውሞ ጥሪ ያቀረቡት አስተዳደራቸው ደጋፊ ወጣቶች ወደ ጫካ በወጡበት አጋጣሚ ነው። በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይንም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን የተበተበው ሴራ የመጨረሻ ምዕራፍ መድረሱንም ያመላክታል ብለዋል። ህወሓት ላለፉት ሁለት ዓመታት በሸረበው ሴራ ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ጄኔራሎች ሳይቀሩ ጭቃ እያቦኩ ነው ሲሉ ጌታቸው ክስ አቅርበዋል። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች ሁለት ብቻ ናቸው ብለዋል። በመጀመሪያው በተቆጣጠራቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረር መሆናቸውን ጌታቸው ጠቁመዋል። ህወት ያገኘውን መሬት ለማከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል ነው ብለዋል። እንዲሁም ተፈናቃዮችን ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አይታይም ሲሉ ወንጅለውታል። ጌታቸው ወልቃይትን ጨምሮ የመሬት ወረራ እንጂ የህዝብ ጉዳይ አያሳስበውም ያሉትን ቡድን መላው የትግራይ ወጣት መሬታችሁን ከሽፍቶች ጠብቁ የሚል ጥሪ አቅርበዋል። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትን ተፈጻሚነት እንደማይኖራቸው የጠቆሙት ጌታቸው መሬት እንዳይገዙ ባለሀብቶችን አስጠንቅቀዋል። የቡድኑ ዋነኛ ትኩረት በመቀሌም፣ በሽሬ፣ ባክሱም እና በማይጨው እንዲሁም በአዲግራት ያደርግ እንጂ ከወልቃየት በስተቀር በሌሎች አካባቢዎች እንደሚቀጥልም ጌታቸው ገልጸዋል። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛል አጽድቆ እያለ ደጅ መጽናት ነው ሲሉም ጌታቸው በመልእክታቸው ጠቁመዋል። ደብረ ጽዮን ቡድን ሰላም ፈላጊነን የፕሪቶሪያውን ውል እናስፈጽማለን ብቻ ወንበር እንረከብ በማለት እየተላመደ ይገኛል ሲሉም አራት ኪሎ ደጅ እየጠና መሆኑን ገልጸዋል። ጌታቸው በኋላ ቀረነት የወነጀሉት ይኸው ቡድን ፕሬዚዳንት መሾም ስልጣኑን እንዳልሆነ ተቀብሎ ሳለም ለፕሬዚዳንትነት አጭቻለሁ እያለም እጩዎችን የሚላቸውንም በየሶስት ቀኑ እየቀያየረ እድሉን እየሞከረ ነው ብለዋል። አሁንም ቢሆን ስለተፈናቃዮች ምዕራብ ትግራይን ስለ ማስመለስ የሚያነሳበት አጋጣሚ የለም አጀንዳውም አይደለም ሲሉም ገልጸዋል። የፋኖ ታጣቂዎች በደብረ ታቦር ኦፕሬሽን ፈጸምን ሲሉ ጄኔራል መሐመድ ተሰማይ የሚመሩት የምስራቅ እዝ በበኩሉ በጎጃም ግንባር የማረካቸውን ታጣቂዎችና መሳሪያዎችን ይፋ አድርጓል። የጎጃም ወሎና ጎንደር ውጊያዎች የቀጠሉ ሲሆን ያረጋ ከበደ ሹምሽር በፋኖ ቤት የፈጠረው ትርምስም ቀጥሏል። የክልሉ ትምህርት ቢሮ በበኩሉ ጦርነቱ በዚህ ከቀጠለም የአማራ ናት የምታስመርቀው የዩኒቨርሲቲ ተማሪ አይኖራትም ብሏል። ከሸዋ እስከ ወሎ፣ ከጎጃም እስከ ጎንደር በተቀጣጠለው ውጊያም ታጣቂዎች ድል እንደቀናቸው መግለጻቸውን ቀጥለዋል። ሁለቱ ተፋላሚ ኃይሎች ስለቀጠሉት ውጊያዎች በየፊናቸው በሚያወጡት መረጃዎች አንዳቸው በሌላቸው ላይ ድል ተቀዳጅተው በመቶዎች የሚቆጠር ተዋጊ መግደላቸውን እየገለጹ ነው። ከሰሞኑ የፋኖ ዘመቻ አንድነት በኪሳራ መቋጨቱን በሰበር ዜና አስታውቆ እንደነበረም ይታወሳል። ይሁን እንጂ በኪሳራ ተደምድሟል የተባለው የፋኖ ዘመቻ አንድነት ውጊያ በተለይ በጎጃምና ጎንደር ቀጠናዎች ተጠናክሮ መቀጠሉን ሁለቱ ኃይሎች ያወጧቸው መረጃዎች ይጠቁማሉ። የአማራ ፋኖ ጎንደር ጎንደር ጠቅላይ ግዛት እዝ በአሰራጨው መረጃ ዛሬም ማለዳ በደብረ ታቦር ከተማ ኦፕሬሽን ፈጽም ያለው ብለዋል። የመከላከያ ሰራዊቱ በበኩሉ በጎጃም በተለያዩ ስፍራዎች ዘመቻ ማከናወኑን ጠቅሷል። የምስራቅ እዝ ክፍለ ጦር በሰሜን ጎጃም ዞን በብራዳማ፣ ጠጠር ማርያም፣ ዋሽራ፣ ጎንጂ ቆለላ፣ ሮብ ገበያና ና አዲስ ዙሪያ ኦፕሬሽን መፈጸሙን ጠቅሶ ፋኖን የመደምሰስ ተልእኮ እየተወጣው ነው ሲልም ይናገራል። የምስራቅ እዝ ክፍለ ጦር ምክትል አዛዥ ለውጊ አገልግሎት ድጋፍ ሌትናል ኮሎኔል ንጉሴ ገደፉ ጽንፈኛ ሲል የጠራቸውን ታጣቂዎች እግር በእግር እያሳደድን ደመስስናቸው ይሉና በዚህ ሰላሳ አንድ ፋኖ ገድለን ስምንት ማረክን ብለዋል። ከዚህ በተጨማሪም የነፍሰ ወከፍ መሳሪያና ተተኳሽ እንደማረኩ ተናግረዋል። በክልሉ በእንዲህ መልኩ የተቀጣጠለው ውጊያ የቀጠለው አውዳሚ ጦርነት የጤናና ትምህርት መስኩን በእጅጉ እያኮሰመነው ይገኛል። የክልሉ ትምህርት ቢሮ ዛሬ ያወጣው መረጃ ይህንኑ ያንጸባርቃል። የክልሉ ትምህርት ቢሮ በበኩሉ ጦርነቱ በዚህ ከቀጠለም የአማራናት የምታስመርቀው የዩኒቨርሲቲ ተማሪ አይኖራትም ብለዋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ሰዎች ተዘግተዋል ብለዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደ እስካሁኑ አስተምረን በተለያዩ ዓለም ክፍሎች የምናስተምራቸው ልጆች አይኖሩንም ሲሉ ገልጸዋል። በክልሉ የሚሰሩ መምህራንና የትምህርት ቤት አመራሮች ላይ ግድያ፣ እገታና ንግልት እየደረሰባቸው መሆኑን ገልጸው መምህራን ለምን ታስተምራላችሁ በሚል ምክንያቶች እገታም ግድያና መፈናቀል እየደረሰባቸው መሆኑን ትምህርት ቢሮ በእጅግ ጓዝኗል ብለዋል። መከላከያ ሰራዊት ወደ ትግራይ ክልል ሊሰማራ መሆኑ ሲሰማም የጀነራሎቹ ሹምሽር ደግሞ ቀልብ ስቧል። አዲስ የጊዜው አስተዳደር አወቃቀር ይፋ የተደረገም ሲሆን ጀነራል ተክላይ አሸብር ወዲ አሸብር ወደ ስልጣን እንዲመጡ መደረጉም እየተሰማ ነው። ጀኔራል ተክላይ አሸብር ወይም በቅጽል ስማቸው ወዲ አሸብር ጀነራል ታደሰ ወረደን ሊተኩ መሆኑ ሲሰማም የኢትዮጵያ ፌዴራል ኃይልም በቀናት ውስጥ ወደ ትግራይ እንደሚገባ መረጃዎች እየወጡ ነው። በትግራይ ውጥረቶች ሲቀጥሉ የሁለቱ የህወሀት ፍንካቻ አባላት አስተያየቶችን እየሰጡ ነው። ከሰሞኑ ጀነራል ታደሰ ወረደ ጠቅላይ ሚኒስትር አብይ አህመድ እና ከአሜሪካ ኤምባሲ አባላት ጋር መነጋገራቸው ተሰምተዋል። በውይይቱ የተነሱ ጉዳዮችን በተመለከተ ለጉዳዩ ቅርበት ያላቸው ምንጮች መረጃን አጋርተዋል። ትግራይ ጊዜው አስተዳደር ምክትል ፕሬዚዳንትና የጸጥታ ዘርፎ ኃላፊ ሌትናል ጀኔራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተመካክረዋል። በምክክሩም የትግራይ ጊዜው አስተዳደር ወደ ቦታው እንዲመለስና የጊዜው አስተዳደሩን ተግባር የሚያደናቅፉ ማንኛውንም አካላት ላይ ተመጣጣኝ ሕጋዊ እርምጃ እንዲወሰድ ከስምምነት ላይ ተደርሷል ተብሏል። እነዚህ የመረጃ ምንጮች የጊዜያዊ መንግስቱ አወቃቀር እንደሚከለስና ብልጽግና የስልጣን ኮታ እንደሚያገኝም እንዲሁም የትግራይ ሰራዊት ኮታ እንደማይኖረው ገልጸዋል። የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25%፣ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ ይኖራቸዋል ተብሏል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊቱ ወኪል የካቢኔ አባል የነበረ ሲሆን፣ በአዲሱ አደረጃጀት ውክልና አይኖረውም። ይህም ምናልባትም የትግራይን ጀነራሎች ሊያበሳጭ ይችላል በሚል ስጋት ፈጥሯል። በተጨማሪም በአንድ ወር ጊዜ ውስጥ የጊዜው አስተዳደር ፕሬዚዳንት እንዲሰየም ከስምምነት ላይ የተደረሰ ሲሆን ሌትናል ጀነራል ታደሰ ወረደ የጊዜው አስተዳደሩ ተቀዳሚ ምክትል ፕሬዚዳንት ሆነው እንደሚሰሩም በውይይቱ ተጠቁሟል ነው የተባለው። ከዚህ ባለፈም ጀነራል ተክላይ አሸብር ወይም በቅጽል ስማቸው ወዲ አሸብር ጀነራል ታደሰ ወረደን ተክተው ምክትል ፕሬዚዳንት ይሆናሉ ተብሏል። ትራምፕ እጅግ በጣም መበሳጨታቸውን ተናገሩ። ከሳምንታት በፊት ዘለንስኪን የስድብ ማት ያዘነቡባቸውና ፑቲንን ሲያወድሱ የተደመጡት ትራምፕ ዛሬ ደግሞ ፑቲን ላይ ሲዝቱ ተደምጠዋል። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዚዳንት ፑቲን እጅግ መበሳጨታቸውን ተናግረዋል። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዚዳንት ፑቲን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪን ታማኝነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለው ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደረስ ከሆነ የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል ከሩሲያ የሚመጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡንም የሚያሳይ ነው ተብሏል። ዋይትሃውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያውን ፕሬዚዳንት ስም ሲያወድሱ ተደምጠዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያ የሚመጣ ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳን ትራምፕ ፕሬዚዳንት ዘለንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሄዱ ይገባል ብለው ወቅሰው ቢያሳውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዘለንስኪን ታማኝነት በመውቀሳቸው መናደዳቸውን ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን ክሬምሊን እንደሚያውቅ ጠቁመው፣ ነገር ግን ከሩሲያ መሪዎች ጋር በጣም መልካም ግንኙነት እንዳላቸው ተናግረዋል። አክለውም እሱ ትክክለኛውን ነገር ካደረገም ብስጭቱም ብን ብሎ ይጠፋል ብለዋል። ፑቲን በዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉ ዝተዋል። ከሩሲያ ነዳጅ የሚገዙ ሀገራት ላይ በመቶ ታሪፍ እንደሚጥሉም ነው ያሳወቁት። ከሩሲያ ብዛት ያለውን ነዳጅ የሚገዙ ሀገራት ቻይናና ህንድ ናቸው። ዘለንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክ ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነው የምትፈልገው ብለዋል። ትራምፕ በያዝነው ሳምንት መገባደጃም ከፑቲን ጋር እንደሚያወሩም ተናግረዋል። የአሜሪካው ፕሬዚዳንት ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ ምንም እንኳን ሕገ መንግስቱ ባይፈቅድላቸውም ለሶስተኛ ጊዜ ለፕሬዚዳንትነት የመወዳደር ዕቅድ እንዳላቸው ጠቁመዋል። በጣም ብዙ ሰዎች እንዳደርገው ይፈልጋሉ ያው እንግዲህ ገና ብዙ ርቀት መጓዝ ይጠብቀናል ብለዋል። በሌላ በኩል ኢራን የኒውክሌር ስምምነት ካልተፈራረመች ቦምብ እንደሚጥሉባትም ዝተዋል። ትራምፕ ለኢራን አገዛዝ በላኩት ደብዳቤ ድርድር ያስፈልጋል ሲሉ መጠይቃቸው ይታወሳል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እሁድ በሰጡት አስተያየት ከዋሽንግተን ጋር ቀጥተኛ ድርድር ውስጥ ባይገቡም በሦስተኛ ወገን ውይይት ማድረግ እንደሚቻል ተናግረዋል።